ወላ ሊላ ልቀጣልሽም ለምን መሰለሽ ደህና ልቀጣ ስል እንደዚህ አስቸግረኝ እን ሁለት ደቂቃ እየቀረኮ ሁለት ነው አንድ ደቂቃ እየቀረኮ እኮ ያሰጣሽ እዲ ምን ሆኖ ነው ምን አክሌት አለው በጣም አዞ አደረገኝ በጣም ያናደደኝ የእኔ ኦዲየንሶች ምን እንዳሉ ልንገርሽ ቤቷ ጊፍት ተሰጥቷት ስለማያውቅ ደንግጦ ነው ደንግጦ አላያችሁም፣ አበላቸው እና አሁን ተስተካክሏል። አሁን አሪፍ ነው፣ ሰው ቀነሰ እንጂ ትደግሚዋለሽ፣ ትደግሚዋለሽ። ሰው የለማ አንተ አንተ ልቀጣኝ ካልሆነ በስተቀር እኮ ወተሽ ግቢያ እሺ፣ ወይ ጉማ አፍራ እኮ ገብቼ እኮ ወጥቼ ገብቼ እኮ ነው። ይመጣል በቃ፣ ከመጣ መጣ ነው፣ ካልመጣ

ማንም ማን ነገሮች ነው። በረኛ እንደው አሁን ሁለት መቶ ኮይ ነው የምትሰማ። አልተሰጨኝም ነበረ አረግሽ ነበር። አይ በረኛ ነበርኩኝ በድሮ ሕይወቴ፣ በነገራችን በድሮ ሕይወቴ በረኛ ነበርኩኝ። ኳስ አይገባብኝም። በቃ የመሬ ነው የምላችሁ ለዛ ኳስ በቃ እንዴት ልበላችሁ፣ በዚህ አጋጣሚ አንድ ገጠመኝ ልንገራችሁ። ልንገረት ወላ አዳማ ላይ ማለት ነው። ከዛሬ ሰባት ምናምን አመት በፊት አቃእቺቺ ትንሽ አለች፣ ወጋ ማለት ነው። ግራ ቂጠን ሞላው ምናምን አለች ማለት ነበረች። ዋንጫ ማለት ትልቅ ዋንጫ ነው። ውድድር እየተጫወትን ነው እና እኔ በረኛ ነኝ ማለት በጣም ይችላለሁ። እና ግን መያዝ አልፈልግም እና ሳበቃ መያዝ አልፈልግም ግን ይችላለሁ። ግን በቃ ያስኩላቸው ያንቀር አውቄ እንደማልችል ብዬ ኳስ ነበር የሚጫወተው። ኧረ ችግር የለውም። ይች ሁሉንም ነገር ነገር ነገር ነገር መጫወት ነበር የምፈልገው ግን ያን ቀን ግን ለዋንጫ ስለሆነ፣ ለዋንጫ ለማለት ነው። ለዋንጫ ለማለት ነው እና ይህንማ መብላት አለብን ብዬ ገባውኝ። በረኛ ማለት ነው ኳስ ሊገባ ብኝ ነው። ወላሂ ብራይ ነው ነግራችሁ ኳስ ሊገባ ብኝ ነው። ጋዜ መሬቱ አሸዋ ነው እና በዚህ ጋር ወረወራለሁ በዚህ ጋር እንዳለ አመዳም ሆንኩኝ ወይ እንዳለ ማለት ነው አመድ ለብሽ የተሳው ግን አሸነፈን። ምንም እኳ ሳይገባቢ ረ የሆነ ሰው የሆነ ሰው ታይሚንግ ታይሚንግ። ከዛ የዋንጫው ደረሰ ከማ ጋር ደረሰን? ከሆኑ ሰፈሮች ጋር ከነሱ ጋር ደረሰን። ከዛ ምን የሚል መልእክት ደር እኔ አሁን በቃ እንግዲህ አይተውኛል። ለዋንጫ ለማለፉ ላይ ስላዩኝ እዚህ ጋር እኔ ከሆንኩኝ በረኛው ኦልሬዲ አያሸንፉም ማለት መሸነፋቸውን አምነዋል። ስለዚህ መልእክት ላኩልኝ። እኔ ጋር ምንድን ነው የተመታብህን ኳስ ሁሉ ትለቃለህ፣ ተባለ ያለ። በለዚያ ግራ ቂጠህን፣ ቀኝ ቂጠህን ከጀርባ ከብቻ ትወጋለህ። አንደኛ ቅጣት። ከቅጣት በኋላ እንመለሳለን። አንደኛ ቅጣት በአንድ ሺ አንዴ በአምስቱ ልቀጠኝ ነው። አንዴ እና በአምስት መቶ መስሎኝ ታፕታፕ አርጎ ሁላችሁ ሁላችሁም ታፕታፕ አርጎ እንቀጣታለን። ሁላችሁ ሁላችሁም ደብል ታፕ